የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣቸዋለን። የ2005 የኮንዶሚኒየም ተመዝጋቢዎች የዛሬው ስብሰባ እንዳያልፋቸው ጥሪ ቀረበም። የግል ኩባንያዎች ነዳጅ እንዲያስመጡ ተፈቀደም። የሁለት ዓመት ልጁን የገደለው ዕድሜ ልክ ተፈረደበት። ኢትዮጵያዊ ተቋም የግል አውሮፕላን ማስገባቱ ተሰማም። በኤርትራ ታግተው የነበሩት መርከበኞች ተለቀቁ።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 ላለፈው አስራ አንድ ዓመት በስራ ላይ የነበረውን አዋጅ የቀየረው ሆኖ ባለፈው ጥር ነበር በፓርላማው የጸደቀውም። ይህ አዋጅ ባሳለፍነው ሳምንት በነጋሪ ጋዜጣ ታትሞ መውጣቱን ተከትሎ ወደ ስራ መግባቱ ነው የታወቀው። በዚህም እስካሁን መንግስታዊ የነዳጅ አቅራቢ ድርጅት ብቻ ተይዞ የነበረውን የነዳጅ ከውጭ ገዝቶ የማስገባት ስራ ሌሎች ኩባንያዎችን ማከናወን እንዲችሉ በር የሚከፍት ነው። የነዳጅ ንግድ የመንግስት የማክሮ ኢኮኖሚ ማሻሻያ ትግበራ አካል ሆኖ እየተሰራበት የሚገኝ መሆኑ ይታወቃል። ከሰሞኑም በሀገሪቱ በርካታ ከተሞች የነዳጅ እጥረትና የጥቁር ገበያ ተባብሶ መቀጠሉ ታይቷል። የግል ተቋማት የነዳጅ ማምጣት ስራው ላይ ከተሳተፉ እጥረቱን ሊፈታው እንደሚችል ታምኖበታል። የሁለት ዓመት ልጁን የገደለው ዕድሜ ልክ ተፈረደበት። የሁለት ዓመት ህጻን ልጁን ገድሎ አስክሬኗን መጸዳጃ ቤት ጉድጓድ ውስጥ የጨመረው አባት በእድሜ ልክ ስርዓት ተቀጥቷል። ከወላጅ እናቷ ጋር በመጋጨቱ ምክንያት የሁለት ዓመት ህጻን ልጁን ሮሮዋን አንቆ በአሰቃቂ ሁኔታ ከገደለ በኋላ አስክሬኗን መጸዳጃ ቤት ጉድጓድ ውስጥ የጨመረው ግለሰብ በእስራት መቀጣቱን በማዕከላዊ ኢትዮጵያ ክልል የስልጤ ዞን ፖሊስ መምሪያ አስታውቋል። ድርጊቱ የተፈጸመው በማዕከላዊ ኢትዮጵያ ክልል በስልጤ ዞን በደሎቻ ከተማ አስተዳደር ፈረጃ 02 ቀበሌ ልዩ ስሙ አደባባይ ተብሎ በሚጠራው ስፍራ እንደሆነ ፖሊስ መብሪያው ገልጿል። ተከሳሹ የህፃኗ እናት ከሆነችው ባለቤቱ ጋር በመጋጨቱ ምክንያት የስጋ ልጁን አንገቷን አንቆ ህይወቷን ካሳለፈ በኋላም አስር ሜትር ጥልቀት ባለው የመጸዳጃ ቤት ጉድጓድ ውስጥ ማስገባቱም በሰውና በሰነድ ማስረጃ ተረጋግጧል። ጥቆማ የደረሰው የደሎቻ ከተማ አስተዳደር ፖሊስ ተጠርጣሪውን በቁጥጥር ስራ ውሎም የህፃኗን አስክሬን ከመጸዳጃ ቤት ጉድጓድ ከሁለት ቀን በኋላ በማውጣት አስክሬኑን ወደ ወራቤ ኮምፕረንሲቭ ስፔሻላይዝድ ሆስፒታል መላኩ ተገልጿል። ፖሊስ የምርመራ ውጤቱን በመያዝ ለተፈጸመው ድርጊት አስፈላጊ የሆኑ የሰውና የሰነድ ማስረጃዎች አሰባስቦ ምርመራውን በማጣራት መዝገብ አደራጅቶ ለስልጤ ዞን አቃቢ ህግ አቅርቧል። በዚህም አቃቢ ህግ ከፖሊስ የቀረብለትን የምርመራ መዝገብ አይቶና ፈትሾም ተከሳሹ በ1996 ዓ ም የወጣውን የኢፌዴሪ የወንጀል ህግ አንቀጽ በመተላለፍ በፈጸመው ከባድ የሰው ግድያ ወንጀል ክስ መስርቶ ለስልጤ ዞን ከፍተኛ ፍርድ ቤት ማቅረቡንም አስረድቷል። ፍርድ ቤቱም ከአቃቢ ህግ የቀረበለትን የነፍስ ግድያ ወንጀል ክስ የቀረበለትን ተገቢ የሆነ ማስረጃ መሰረት በማድረግ ተከሳሽን ያርማል፣ ሌሎችን መሰል ድርጊት የሚፈጽሙ አካላትን ያስተምራል በማለት ተከሳሽ ደጀኔ መኮንን ገብረ ጻዲቅ በእድሜ ልክ ጽኑ እስራት እንዲቀጣ ወስኗል። የ2005 የኮንዶሚኒየም ተመዝጋቢዎች የዛሬው ስብሰባ እንዳያልፋቸው ጥሪ ቀረበ። በ2005 ተመዝግበው ከ13 ዓመታት በላይ የኮንዶሚኒየም ቤት በመጠባበቅ ላይ የሚገኙት የኮንዶሚኒየም ተመዝጋቢዎች የተለያዩ ጥረቶችን በማድረግ ላይ ይገኛሉ። ተመዝጋቢዎቹ የቴሌግራም ቻናል ከፍተው ኮሚቴ መርጠው የተለያዩ እንቅስቃሴዎችን ጀምረዋል። ከሕግና ከተለያዩ መሠረታዊ ደንቦች አንጻር መስራት ያለባቸውን ተግባራት ያከናወኑት ተመዝጋቢዎችም ኮሚቴዎቻቸው የስብሰባ ጥሪ አስተላልፈዋል። ኮሚቴዎቹ በቴሌግራም ገጻቸው ባስተላለፉት መልእክት ውድ የ2005 ኮንዶሚኒየም ተመዝጋቢዎች ባለፉት ጥቂት ቀናት የጋራ መኖሪያ ቤቶችን ሂደት በተመለከተም ከሚመለከታቸው አካላት ጋር ስንነጋገር እንደነበረ ወቅታዊ መረጃዎችን አላጋራንም። የኮሚቴው አባላት ከአዲስ አበባ ቤቶች ጽሕፈት ቤት ጠቃሚ መረጃዎችን መሰብሰባቸውን እንገልጻለን ብለዋል። እነዚህ ሂደቶች ረቡ ምሽት ሶስት ሰዓት ላይ በሚደረገው የስልክ ኦንላይን ስብሰባ እንደተለመደው ይቀርባሉ። ስብሰባው የሚካሄደው በቴሌግራም ስለሆነ ሁሉም ተመዝጋቢዎች እንዲቀላቀሉና እንዲያውቁ በትህትና እንጠይቃለን። በተጨማሪም የጋራ ጥቅማችንን እንዲወክሉ ለኮሚቴው አባላት የወክልና ስልጣት የመስጠት እቅድ ስላለም በስብሰባው ወቅት እርስዎ ሊወስዷቸው ስለሚገቡ አስፈላጊ እርምጃዎች መመሪያ ይሰጣሉ። ስለዚህ እርስዎ ውይይቱ ላይ በሚገባ ይሳተፉ ብለዋል። በዚህ ውይይት ላይ ሁሉም የ2005 20/80ና 40/60 ተመዝጋቢዎች እንዲሳተፉ ተጠይቀዋል። በዚህ አጋጣሚ የስብሰባ መግቢያ ሊንኩን የአቦል ዜና የቴሌግራም ቻናል ላይ ያስቀመጥን መሆኑን እንገልጻለን። ኢትዮጵያዊ ተቋም የግል አውሮፕላን ማስገባቱ ተሰማም። የኢትዮጵያ ቢሊዮነር ሼህ መሐመድ አላሙዲን ንብረት የሆነው ሚድሮክ 36 ሚሊዮን ዶላር የሚያወጣ አዲስ አውሮፕላን ተረክቧል። ሜድሮክ ኢንቨስትመንት ግሩፕ 36 ሚሊዮን ዶላር የሚገመት አዲስ ዘመናዊ አውሮፕላን በቦሌ ዓለም አቀፍ አውሮፕላን ማረፊያ በትላንትናው ዕለት መረከቡን አስታውቋል። ሴስና ካራቫን ኤክስ የተሰኘው የቻ አውሮፕላን 14 መንገደኞችን የመያዝ አቅም ያላት ሲሆን ባልተደራጁ የአውሮፕላን ማረፊያዎች ጭምር ማረፍ እንደምትችል ተገልጿል። የሜድሮክ ኢንቨስትመንት ግሩፕ እህት ኩባንያ የሆነው ትራንስኔሽንስ ኤርዌይስ ስራ አስኪያጅ አቶ አሚር አብዱልዋሃብ እንደ ገለጹት አውሮፕላኗ በማዕድንና በእርሻ ዘርፍ የሚደረጉ ስራዎችን ለማሳለጥ እንዲሁም ለጎብኚዎችና አገልግሎት ፈላጊዎች የቻርተር አገልግሎት ለመስጠት ትውላለች። ይህ አውሮፕላን ሚድሮክ ኢንቨስትመንት ግሩፕ በዩናይትድ ስቴትስ አሜሪካ ከሚገኘው ቴክስትሮን አቪዬሽን ኩባንያ የገዛው ሲሆን ትራንስኔሽን ኤርዌይስ በአገር ውስጥና በአፍሪካ አህጉር የአየር ትራንስፖርት አገልግሎት ለመስጠት እንደሚውል ተጠቅሟል።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 ኖቬምበር 7 ቀን 2024 እንደነበር ይታወሳል። እነዚህ 18 የአዘርባይጃን መርከበኞች ለማስለቀቅ ከፍተኛ ዲፕሎማሲያዊ ጥረት ሲደረግ የቆየ ሲሆን ትላንት ተለቀው ወደ ሀገራቸው መሄዳቸው ተሰምቷል። የአዘርባይጃን ውጭ ጉዳይ ሚኒስቴር እንደገለጸው መርከበኞቹ እንዲፈቱ ጥረት በሚደረግበት ወቅት በኢትዮጵያ የሚገኘው የሀገሪቱ ኤምባሲ ለእስረኞቹ አስፈላጊውን የቆንስላ ድጋፍ ሲሰጥ ቆይቷል። ይሁንና መርከበኞቹ እንዲፈቱ ትልቁ ሚና የተጫወተው በኤርትራ የሚገኘው የቱርክ ኤምባሲ እንደሆነ አስታውቋል። ሚኒስትሩን ጨምሮም በኤርትራ የሚገኙ የቱርክ ኤምባሲ እነዚህ መርከበኞች እንዲፈቱ በቀጥታ ድጋፍ በማድረጉ ትልቅ ምስጋናችን እናቀርባለን ብለዋል። በወቅቱ እንደተገለጸው ኖቬምበር 7 ቀን 2024 የአዘርባጃን ባንዲራ የሰቀሉ ሶስት በካስፒያን ማሪን ሰርቪስ የሚንቀሳቀሱ መርከቦች በሲዩስ ካናል አድርገው ወደ አቡዳቢ እየተጓዙ ነበር። ይሁንና መርከቦቹ ባጋጠማቸው መጥፎ የአየር ጸባይ የተነሳ ወደ ኤርትራ የውሃ ክልል ውስጥ ለመግባት መገደዳቸውን ገልጾ ነበር። መርከቦቹ የባህር ክልል ውስጥ ከመግባታቸው በፊት ለኤርትራ ወደ ባለስልጣናት ሪፖርት ተልኮ የነበረ ቢሆንም ሳይደርሳቸው በመቅረቱ ይህንን ተከትሎ መርከቦቹ በኤርትራ ውሃ ክልል ውስጥ 12 ማይል ውስጥ ከገቡ በኋላም ሕገ ወጥ ናቸው ተብሎ መታሰራቸው መገለጹን መዘገባችን ይታወሳል። ሩዋንዳ ጥቃት ልትፈጽምብን አቅዳለች ሲሉ የብሩንዲ ፕሬዝዳንት ተናገሩ። የብሩንዲ ፕሬዝዳንት ሩዋንዳ አገራቸውን ለማጥቃት ማቀዷን ታማኝ መረጃ ማየታቸውን ተናግረዋል። ፕሬዚዳንት ኤቫሬስቴ ኔዳሺምዬ በተጨማሪም ሩዋንዳ ከ10 ዓመታት በፊት በብሩንዲ መፈንቅለ መንግሥት ለማድረግ ሞክራለች አሁን በዲሞክራቲክ ሪፐብሊክ ኮንጎ ምን እየሰራች እንዳለ የሚታይ ነው ሲሉ ገልጸዋል። ሩዋንዳ የፕሬዝዳንቱን አስተያየት አስገራሚ በማለት ሁለቱ ጎረቤቶች ከአንድ ዓመት በላይ ተዘግቶ ለነበረው የጋራ ድንበራቸው የጸጥታ እቅድ ላይ ትብብር እያደረጉ መሆናቸውን አጥብቃ ተናግራለች። ተመድ ብዙ ማስረጃዎች ቢያቀርብም ከሩዋንዳ ወታደሮች ጋር በመሆን በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ሰፊ ቦታዎችን የተቆጣጠረውን ኤም 23 አማጺ ቡድንን ማስታጠቅና መደገፏን ሁልጊዜ ሩዋንዳ ትክዳለች። ፕሬዝዳንት ኒዲያ ሺሚዬ ከኤም23 ጋር የሚመሳሰል የውክልና ኃይል ነው ያሉት እና ብሩንዲን ለማተራመስ በሩዋንዳ እየተደገፈ ካለው የሬድ ታባራ አማጺ ቡድን ጋር ያለውን ግንኙነት ስጋታቸውን ገልጸዋል። ኮንጎዎችን ሩዋንዳ እንደምትገድል ብሩንዲውያን መገደልን አይቀበሉም። የብሩንዲ ሰዎች ተዋጊ ናቸው። እናም አሁን ሩዋንዳን ለማጥቃት ምንም እቅድ የለንም። ችግሩን በውይይት ለመፍታት እንፈልጋለን። የኒዲያ ሺሚያ አስተያየት ዋና መነሻም የሰላም ጥሪና በሁለቱ ሀገራት መካከል የተደረሰውን ስምምነት ሙሉ በሙሉ ተግባራዊ ለማድረግ ነበር። ቀደም ባሉት ዓመታት የተፈጠረው የሰላም ስምምነት ግን እንደ ቡሩንዲ ገለጻ በሩዋንዳ አልተከበረም። የ2015 መፈንቅለ መንግስት ያደረጉ ሰዎች ወደ ሩዋንዳ ተደራጅቶ ሸሽተዋል። ሩዋንዳ አሳልፋ ሰጥታ ለፍርድ እንዲቀርቡ ከተቀበለች ችግሩ ያበቃ ነበር ስትል ቡሩንዲ ተደምጣለች።